ይቺ ባለጌ በእሷ ምክንያት ትላንትና ለስድስት ሰዓት ያህል ነው ኦፕራሲዮን ያረኩት። ምን ያረኩት ኦፕራሲዮን ያረኩት ለስድስት ሰዓት ያህል ነው በእሷ ምክንያት። እንዴት አልገባኝ? ወረቀቴን ከልክ ላይ ነ በእሷ ቤት እኮ ይኸውልህ፣ እዚ ሀገር ምን አለመሰለ አከራይና ተከራይ የሚባል አለ። እሷ ቤት ስታስገባኝ እንደ ተከራይ ሆኜ ነው የገባሁት። እና መንግስት ጋር ወረቀት ለማስጨረስ የተከራይ ወረቀት ያስፈልጋል። አከራይ የሚሰጥህ እስኩን ወረቀት አልሰጥህም ብላይ የህክምናይን ለአንድ አመት ያህል ለካ ጀርባይን ያመኝ ነበር። በስራ ብዛት አጠሴ ቁት ቦታ ተሰንጥቋል። እኔ ከባድ ስራ ሙያ ስለምሰራ ሴራሚክ ሰራለው። ምንሰራ ማለት በቃ ብር ለማግኘት እኔ ብዙ ከባባድ ስራ ውስጥ ነው ምሰራው ብዙ ረዳት አላደርግም። አንድ ረዳት ነው የማደርገው። አብዛኛውን ስራ ራሴ ነው የምሰራው እና እሷ ቤት ተከራይ ሆኜ ስገባ በስራ ብዛት ከድሮም ጀምሮ ስለምሰራ የጀርባ አጥንቴ ሶስት ቦታ ተሰንጥቆ ነበር እና እያመመኝ ነበረ እና እሷ ከራይ ስለሆነች ስለምታውቅ የህክምና የወረቀት ምናምን በመንግስት ስር ስለሚገባ ከለከለች። እና ለአንድ ዓመት ያህል ያመኝ ነበረ። አሁን ወረቀቴን በዚህ ሜል ዳርጌ አስጨርሼ፣ በጣም ሲያመኝ ሆስፒታል ስገባ ምናሉ አጥንት ሶስት ቦታ ተሰንጥቋል አሉ። አሁን ትናንትና ለስድስት ሰዓት ያህል ነው ኦፕራሲዮን ያደረኩት። አሁን ለአንድ ዓመት ስራ መስራት አልችልም። ባ ምን ያህል ባለጌ ሴት እንደሆነች እኔ ይሄን መናገር አልፈልግም ነበር። የሆነ ግን ሶ ሁለተኛው ኦፕራሲዮን ድጋሚ አደርጋለሁ። ከሳምንት በኋላ እንደገና ሁለተኛ ኦፕራሲዮን አደርጋለሁ። እግዚአብሔር ግን ሲምረኝ፣ እንደዛም ተሰንጥቆ ግን ለአንድ ዓመት ያህል ምንም አይነት ባክቴሪያ ይዞ ሰውነቴ ወደ ምንም አይነት በሽታ አልተቀየረብኝም ሙሉ ጤነኛ ነኝ። ከኤች አይቪ ከሳንባም ኩላሊትም ምናምን ግን አጥንቴ ግን ትንሽ ተበላሽቶ ነበረ። የአንደኛው አጥንቴ አሁን የሚቀጥለው ሳምንት ደግሞ አንደኛውን አጥንት አውጥቶ ብረት ያስገቡልኛል። እና መናገር የፈለግኩት ለምንድን ነው እሷ አከራይ ሆና እኔ ተከራይ ሆኜ እሷ ጋር ስታስገባኝ እሱን መስጠት ነበረባት። እሱም ወረቀት ብትሰጠኝ ኖሮ እሷ ልትሰጥ አይሁዴ ያኔ ስከራከራት የነበረው ስጠላት የነበረው ወረቀቱን ፋይሌንስ ስራት የነበረው ፖስታር ለብስ ጠይቃት የነበረው የተከራይ የአከራዩን ወረቀት ነበር ጠይቃት። ለዛ ነው እሷ ደግሞ ስትከለክለኝ የነበረው እና ያኔ የብታከም ኖሮ ቢያንስ እዚህ ደረጃ አልደርስም ነበር። ነገሩ በጊዜ ቶሎ ይስተካከል ነበር፣ በጊዜ በመድኃኒት ይስተካከል ነበር። አሁን እየቆየ እየቆየ እኔም ደግሞ ሳላት ትሰራበት ትሰራበት ትናንትና ለስድስት ሰዓት ያለ ኦፕራሲዮን ነው ያደረኩት። ጠዋት ስምንት ሰዓት የገባው አስራ ሁለት ሰዓት አስር ሰዓት አክትዋ በስምንት ሰዓት ጠዋት ገብቼ አስር ሰዓትን የጨረስኩት ሕክምናው ኦፕራሲዮን ሳረግ ማለት ነው እና ስፈርም፣ ይሄ ሕክምና ይሄ ኦፕራሲዮን ካልተሳካ ፓራላይዝ ትሆናለህ ያሉ፣ ካልተሳካ ወይ ትሞታለህ ነበር ያሉ። ግን ያው የገብርኤል ቀን የገብርኤል ልጅ ነኝ፣ የግቢ ገብርኤል ልጅ ነኝ፣ የገብርኤል ቀን ያደረግኩት በሙሉ ሁኔታ ተሳክቶ እንደውም አሁን ማታ ከቤተሰቦቼ ጋር ከእቴ ጋር ከማሪዬ ጋር ሳወራ በስልጠት ውስጥ በጣም ገርሟቸዋል። በዚህ ደረጃ ማውራት የሚችል ሰው አልነበረም። የሚያመኝም አሁን ቀነሰ። የሚያመኝም ሆ አሁን እራሱ እንደዚህ ማውራት ለእኔ በጣም ቀላል አይደለም። በጣም ከባድ ኦፕራሲዮን ያደረኩት እዚህ ቤት ውስጥ፣ እዚህ ህክምና ውስጥ፣ እዚህ ክሊኒክ ውስጥ ትልቅ ክሊኒክ ነው ትልቁ ኦፕራሲዮን የተደረገው የኔ ነው። ማንም ሰው እንደዚህ ይሄን በዚህ ያህል ስድስት ሰዓት ውስጥ ኦፕራሲዮን የተደረገ ሰው የለም ያሉ እና ለሁለት ቀን ያህል ምግብ ሳልበላ ነው እንትን ያሉ ኦፕራሲዮን ያደረጉ የጀርባ አጥንት ነው። ቀላል አልነበረም ኦፕራሲዮን ግን ያው እግዚአብሔር ይመስገን። አሁን አውቄ ነው አንተ ቤት የመጣሁት ምክንያቱም ስላየው ስለዚህ ሰው ክፋት ማወቅ ስላለበት ነው ህዝቡ። እቺ ሰው እንደዚህ ባታረገ እኔ ምንም ነገር ኖሮን አይደለም ከእሷ ጋር ስከራከራት የነበረው። እቺን ፋይል ወረቀት ፈልግ ነበረ። ኡንተሚት የሚባል ነገር አለ። የአከራይ የተከራይ የአከራይ ተከራይ የሚባል እኔ ተከራይ ነኝ። እሷ ቤት ላይ ነው አይደለ? ተከራይ ሲሆን ደግሞ ወረቀት ያስፈልገኛል የተከራይ ወረቀት ቤቱን ኪራይ ስንት እኮ ብር ዋጋው የማሞቂያው ስንት ነው ምናምን፣ እሱን ሊከፍሉ ይለኔ እና ለእሱ አልሰጣት። ያ ሲሆን ህክምና ምምምምምኔ ደግሞ ከዚህ ሸርት ይሆናል፣ ዚህ ሸር ይሆናል፣ ያደርጉልኛል፣ ያንንም ይከፍሉልኛል የህክምናው። እሱ ግን ከሌለ ግን ምንም ነገር አይከፍሉልኝም። እና በዛ ምክንያት በኢትዮጵያ ሄድኩኝ ኢትዮጵያ ሄጄ ጸበል ጠጥቼ ምናምን ያው እኔ ዳ ለምረት ሄጄ ምናምን ስሜቱ ነበረኝ እንጂ ይህን ያህል ያመኛል ብዬም አላስብም ነበር። አይ እኛ የወንዶች ብዙ ችግር ብዙ ጊዜ ችግራችን ይ ሊያመንም ቶሎ ሐኪም ቤት የምንሄደው ነገርሞ በጣም ስልቹ ሰው ነኝ። እንደዚህ ፐርፌክት መባል ልጅ አለውም እንደዚህ ራሴ ላይ ነገ ይሆናል ምን ይሆናል? ምን ሰው ነኝ እና እሷንም ስለምናት ምንም የምሰጠኝ ነገር አይደለም። እና በቲክታክ ስንጨቃጨቅ ይሄን ያህል ከእሷ ጋር ኮንታክት ኖሮ ምናምን ሳይሆን ይችን ወረቀት ነበረ ስጭኝ ስለበረ ህዝቡ ግን አልገባውም ነበር። ኔ ፍላጎትም እንደሆነ እሱማ በጭራሽ ህዝቡ አይገባውምም። ቢገባውምም ምንድን ነው የኛ ህዝብ እንደምታውቀው ነገር ማሟማቅ መደበሪያ ይፈርዳል፣ ቶሎ ይፈርዳል። የምታግዙ ሰዎች ደግሞ አግዙልኝ፣ አደራ አግዙት። በዚህ አጋጣሚ ወንድማቸው አግዙት፣ ሰርጀሪ አድርጓል። ሰው ይፈርዳል፣ እና በሚያሳዝን ሁኔታ ነው ማየወኝ ጉዳይ እና ሰው ይፈርዳል። እና ሆኔ እግዚአብሔር ነው ምለ ማመስገን ፈልገው በእሷ ምክንያት ነው በቃ ይሄን ያህል ሰዓት ሰርጀሪ አድርጌ እንደገና አሁን ደግሞ ከአምስት ቀን በኋላ ደግሞ ሌላ ሰርጀሪ ያደርጋሉ። ለአንድ አመት ያህል ስራ መስራታችን ከዚህ በኋላ ማለት አጥንቴ በደንብ እስኪጠነክር ድረስ ከአመት በኋላ ነው መስራት የሚችለው። ይሄ ሰርጀሪ ባላረግ ኖሮ እና በዚህ ትንሽ ጊዜ አምስት ወር ስድስት ወር ብቆይበት ኖሮ ምንድን ያሉኝ እግርህ ፓራላይዝድ ይሆን ሆን ነበራሉ። መንቀሳቀስ ጭራሽ አችልም ነበረ። ጥሩ ሰዓትን የደረስከው እና ሰርጀሪውን ባላረግ ስላቸው፣ አንተ ባትፈልግ እንኳን ማደንዘዣ ወቅተን እኛ ግዴታ ነው የምናደረግ። ሪስክ ሀምሳ ሀምሳ ፐርሰንት ነው ሰርጀሪ ሞት አለው፣ ወይ ደግሞ ፓራዳይስ ትሆናለህ፣ ወይ ደግሞ ትንቀሳቀሳለህ። አሁን እኔ እግሬ በደንብ ይንቀሳቀሳል። በቃ እሱ ሁሉንም ማለት ፐርፌክቱ ላይ ነው ያለሁት ማለት ነው። እንደ እግዚአብሔር ፍቃድ ሆኖ ተስተካክሎ ነው ያደረጉልኝ፣ ማለት ተሳክቶላቸዋል። ምንም ትንሽ ስሜት አለው ግን፣ እነሱ እንደጠበቁት አደለም። እኔ እንዲያውም በቃ ጥሩ ላይ ነኝ ያለሁት እግዚአብሔር ይመስገን እና እቺ ክፋቷ በጣም ከባድ ነው። በሚዲያ እንደምታቋት ብቻ አይደለም። ከሚዲያ በላይ ያላት ለሰው ልጅ አሁን እኔ የፈለገ ክፉ እኔ እንጃ ክፉ አድርጌባት አላቅም። እውነት ለመናገር ክፉ ሰርቼባት አላቅም። ኢቨን እንኳን በጣም ጠላቷ እንኳን በሆን ተልቶ ይሙት አይባልም የሰው ልጅ እሱ ነው የዘገነነኝ። ታቃለ እኔ ማቀው ከለን ውስጥ የአስራ አንድ ሺህ ብር ስራ የሰራውላት ሴትዮ ሬስቶራንቱን ብር አልሰጠችኝም። ሴትዮዋ ሞተች። በቃ ነፍሲ ማር ነው ያልኩት። ምን እላለሁ? ኦልሞ ዘጠኝ ሺህ ብር ይቀረኝ ነበር ሴትዮዋ ጋር ስትሞት፣ በቃ ነፍሲ ማር ነው ያልኩት። ጭራሽ ብር ለመጠየቅም አልሄድኩም። ኦልሬዲ በቃ ብሬ ሄዷል። አልሰጠኝም። ሴትዮዋ ሞታለች። ነፍሲ ማር ነው ያልኩት። የሞተ ሰው ነፍስ ይማር ትላለህ፣ የታመመ ሰው እግዚአብሔር ይማረህ ትሏል። ክፋት ጥላት ቢሆን እኔ ባለፈው ስታውራ ስለሰማው እግዚአብሔር ይማረህ ስትለኝ ደስ አለኝ። ሊያሾ መቤት ታየ ሁሉም መስል መጥተው እግዚአብሔር ይማረን ያሉ እንጂ ምንም ቢሆን በርስት አልተጣላንም። ገብተዋል ላቶች ነው የተለዋበት። ለምንድነው የምመኘው? የሰው ልጅ ለሰው ልጅ ሞት አትመኝም። ሞት የሚፈርደው ፈጣሪ ነው ቀንን የሚያውቀው ፈጣሪ ነው እና በጣም አዝኜባታለሁ በጣም መጥፎ ሰው ነች እጅግ በጣም ፋኒ ቢከሳት ይገባታል እኔ ብከሳት ይገባኛል ምክንያቱም ፋኒ ቢከሳት ስሙን ምናምን ያጠፋችው መክሰስ አለብህ። እርግጠኛው እኔ ነው የምነግርህ። እኔ ግን እንድሞት መንገዴን ያስተካከለችልኝ ስለምንም መጥፎ ነገር አድርጌባት አይደለም። የሞት መንገዴን ነበር ያስተካከለችልኝ የነበረው። ያው የድንግል ማርያም ልጅ ኢየሱስ ክርስቶስ ግን በትንስ ቀን ኦፕራሲዮን አድርገኝ የብራኤል ነበረ ቀኑ። እኔ በቃ እግዚአብሔር፣ አንተ ታውቃለህ። ማለት እኔ ይሁን ቅርታ አድርግልኝ። ሰው ላይ ክፉ አስቤ አላውቅም። በዚህ ደረጃ ብራዘር፣ በዚህ ደረጃ ማንም አድርጎት ቅ ፈጣሪ በው አረ ብታቀኝ ኔልቶ ይሙት ኖርማል ብታቀኝ ራሱ ከሶስት ወር አይደል የምትተዋወቁ? በሶስት ወር የሁላ ጥላቻ ከየት መጣሁ? ይሄን ያህል ራሱ ከእሷ ጋር ይሄን ያህል ራሱ ምንም አይነት ኮንታክት የለንም እኮ ይሆን ይሄን ያህል እኮ ራሱ ይሄን ያህል እንደዚህ የሚያስብላት ይሄን ያህል የሚያማርራት እሷ በምን መሰለ፣ ሁሉንም ነገር ወደ ገንዘብ መቀየር የምትፈልግ ሰው እንጂ እኔን በቪዲዮ አውጥታ ገንዘብ ልትሰራብኝ የምትፈልግ ሰው የነበረች ሰው እንጂ ያንን አለማድረጓን እንዴ ከቤቱ ታስወጣኝ እኮ እንደ ነገ መንግስት ጋር ተርሚን ቀጠሮ ነበረኝ። ይህንን ወረቀት ይዘና ተብ እንደ ዛሬ ማታ ኮ ነው ሊደፍረኝ ነው ብላክ በኮሚ መብርሃን ድረሽ ሊደፍረኝ ነው፣ አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው፣ በፖሊስ ያስወጣችኝ ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ህክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ ሱ አንዱ ዞር ካደረገች በኋላ ልክ ያቺ ቀን ስደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ው ወረቀቱን እኔ አለ ቤት ቁጭ አድርገዋል። ማስረጃ ምጥቻ ያሳያሉ ፖሊሶች። ሊደፍረኝ ምን ያለችበት ምን ያለችበት ወረቀት እንግዲህ አስቦ ልክ ያቺ ቀን እንደነገ ቀጠሮ ዘጠኝ ሳለ ጠዋት ቀጠሮ ስለነበረኝ እንደዛሬ ማታ ሊደፍረኝ ብላ በፖሊስ አስወጣች። ወረቀቱን አልሰጠህም አለች። ይኸው ዛሬ ላይ ደግሞ የስድስት ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገችኝ ገባ። እስከ ዛሬ ተናግሬ አላውቅም። ስለሷም እንደዚህ ብዬ አላውቅም። ክፋቷ እንዲህ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን። አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ኦፕራሲዮኑ በሰላም ተጠናቋል። ትናንት ሙሉ ቀን ኦፕራሲዮን ያደረኩት ለሶስት ሰዓት ያህል እኔ ኦፕራሲዮን ከተደረኩ በኋላ ለሶስት ሰዓት ያህል አልነቃውም። ማርያምዊት ከኔ ጋር ነበረች ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ የሞተ ሰው ፍሪዝ ነው ፀጉሩ እኔ መስሏት አለቀሰች ጮኸች ሆነ እሷ አለው ውስጥ ነው አልነቃም እንሄድ ይበሏት አስገቧት ውስጥ ውስጥ ገብታ ስታይ እኔ አልነቃሁም ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ ከወጣሁ ከነቃሁ በኋላ በስልክ ለእህቴና ለእኔ ስትነግረኝ በጣም ያሳዝናል ማለት ስቲል ከኔ ጋ ያለች እሷ ነች